አሰላሙ አሌይኩም እንዴት ናችሁ? ደህና ናችሁ? ዛሬ የተዛህሩ የሀጅር አመቶ የመጨረሻ ልጅ እና በአሁኑ በህይወት ያለችው እሷ ብቻ ናት። እሷን መላህ ያቆይልን እና የሀጅር አመቶን መጽሐፍ በሚመለከት አሁን ደግሞ ወራቤ ነው አይደለም ወራቤ ወደ ስልጤ ዞን ዝግጅት አዘጋጅተዋል። ወንድምና እህቶች እና እሱም በሚመለከት ተዘህራ መሴጅ እንድትልክልን ነው። አሰላሙ አለይኩም አሚ፣ አሰላሙ አለይኩም እንዴት ናችሁ ደህና ናችሁ ወይ? አልሐምዱሊላ ረብልዓለሚን። የስልጤ ዘሆን ያዘጋጃችሁት ወራቤ ላይ ነው፣ ሁሉንም ጠርታችኋል። እኔ ብገኝ ደስ ይለኝ ነበረ። አበባይ ያደረጉት ደግነት ለሁሉም ስልጤ ለሁሉም ሙስሊም ነው። አልሐምዱሊላ ረብልዓለሚን እነሱም ባይደርሱበት የልጅ ልጅ ደርሶበታል። እንሻአላህ አሁንም ትምህርት ቤቱን ለማቋቋም ታግላችሁ ሁላችሁም ተባብራችሁ፣ እኛም ተባብረን ትምህርት ቤቱን ለማቋቋም ሀሳብ አለን። በተረፈ እንዴት ናችሁ? ደህና ናችሁ ወይ? አሰላሙ አለይኩም። እዚ ያበቃችሁ በጣም ነው ደስ የሚለው ወይ? አሰላሙ አለይኩም። አበይ ለፍቺ አጄጄም አበይ ፍቼ የሀይራተ ፍቼ ደስተ ፍቼ አለ ያኛና ባይዶ ባይዶ ቤዘ ጊዜ አጂጅ አሰላሙ አለይኩም። በጣም ጥሩ ማሚዬ። በተለይ መጽሐፉ የመጽሐፉ የመጽሐፉ ብታነቡት ጥሩ ታሪክ ነው፣ ጥሩ ትምህርት ነው የሰሩት። በጣም ጥሩ አባባል ነው የኛነት አፍአቴ ደጎት እኛ በጣልነት ማይ ነቅሌታም ብለዋል። ይው መጽሐፉ እዚህ ነው የታተመ። ይሄ ሁለተኛ መጽሐፍ ነው አጅራመቶን የመጀመሪያው መጽሐፍ ታትማለች፣ በሸረፈዲን ያክስታችን ልጅ ተፋጦ ልጅ። አሁን ሁለተኛው ሰፋ ባለ ሁኔታ ጥሩ በጥሩ ሁኔታ እቺ ሶፍት ኮፒዋ ናት፣ የሶፍት ከቨር ኮፒዋ ናት እ ደግሞ ሃርድ ከቨሯ ናት። ሃርድ ከቨሯ እንደ አጋጣሚ ሆኖ የተወሰነ ብቻ ነው ኮፒ የተላከው ለአዲስ አበባ። እንሻላ አዲስ አበባ ደግሞ ይታተማል። እንግዲህ ያንን እንድንተባበር ነው። ሁሉ ሰው አንብበው። ይሄ የአጅራ ራህመቶ ታሪክ ብቻ ሳይሆን የሙስሊሙ ታሪክ ንግድን በሚመለከት አይደለም። ንግድን በሚመለከት የመስጊዶቹን የነበረባቸውን ችግር በዛን ሰዓት ላይ እንዴት በዛን ጊዜ የነበሩ አያቶቻችን ምን ያህል እንደታገሉ ለንግዱም፣ ለሃይማኖታቸውም፣ ለቤተሰቦቻቸውም እና በተለይ ለስልጤም የስልጤን ሁኔታ ትልቅ አስተዋጽኦ ያደረጉ ናቸው። እና አልሐምዱሊላህ በእኔ ሰፈር ትምህርት ቤት ሲያስተምሩ ተቃውሞ ሲቀርብባቸው ቀጥታ ቤታቸው መስጊድ ብለው የሰሩ ሰፊ ቤት ነበር። ሁሉ ዴስኩን፣ ጠረጴዛውን፣ ወንበሩን አስገብቶ እዛ ማስተማር ጀመሩ። ሴቶች በሙሉ እዛ መማር ጀመር። በቤታቸው ውስጥ አስተማሪ ይቀጥራሉ። እንግሊዝኛ፣ አማርኛ፣ ሁሉም እዛ ነው የተማሩ። እንግዲህ በዛን ሰዓት ላይ አንድ ሙስሊም በዛን ሰዓት ላይ ሙስሊም ባልተማረበት ሁኔታ አለ የሚባል ትልቅ ካምፓኒ መምራት መቻል በዛን ሰዓት ላይ 14 ሚሊዮን ምናልባት ማርቴሬዛ ላይሆን ሊሆን ይችላል። በዛን ሰዓት ላይ ትልቅ የሚባለው እንግዲህ ጥይት፣ ዘይት፣ ፓስታ ለሁሉ ለኢትዮጵያ ሁሉ ሁሉ የሚያቀርብ ያንን ካምፓኒ መምራት ቀላል ነገር አይደለም። ስንት ሰው ያስተላል። የጠረጴዛ የሚወለወልበት ሰው ድረስ እና ብዙ ንትን ባለወለታ ናቸው ለሀገር ያንን ባለወለታ የሆኑ ሰዎች ታሪክ በዚህ ሀገር አሁን ብዙ ቦታ ሀውልት ይሰራል። እና እኛ እንኳን ሀውልት እንኳን አንፈልግም። አትሊስት ታሪካቸው መጥፋት ያለበትም ያው ያዘጋጃችሁት ፕሮግራም ላይ እንሻላ ጆሃር ወንድሜ ይገኛል፣ የቴዛሩ ልጅ እና ደራሲውም ይገኛል፣ አብዱልፈታ አብዱልፈታን በጣም እናመሰግናለን። ይህንን መጽሐፍ ትልቅ ስራ ነው የሰራው። እንሻላ በእንግሊዝኛም ተተርጉሞ እየሰራንበት ነው እና እሱም በሱም ተተርጉሞ እንሻላ፣ ወደፊት ለልጅ ልጆቻችን እንዲያነቡት። ብዙ ሰው ትልቅ ስራ ይሰራል። ሰው እኮ ትንሽ ስራ ሰርቶ ነው መጽሐፍ የሚጽፈው፣ ለነገር ትውልድ እንዲተላለፍ ማለት ነው። እና ይሄንን አሁንም መጽሐፉን ግዙ መጽሐፉን እንደውም ስፔሻል ርካሽ እናደርግላቸዋለን ለማሚ። ይሄ ለትርፍ አይደለም። የኛ ወጣነውን ገንዘብ በሙሉ ሌላ ሀይ ታላን ያደረግነው ሰው ፕሪንቲንግ ፕራይስ ብቻ ከፍሎ ምናልባት በትንሹ ገንዘብ እንሻላ አሁን በትንሽ ገንዘብ እናደርገዋለን። አማዞን ላይ ስንትን ይሄኛ ሶፍት ኮፒው ሃያ ምናምን ብር ነው። ሀያ አራት ሀያ አምስት ብር ማለት ነው። ሀርድ ኮፒ ሰላሳ ምናምን ብር እንሻላ፣ ከአስር ብር በታችን እናደረገዋለን። ዋናው ሰው እንዲያነብ ነው ምንፈልገው እንዲያንብና እንዲማርበት ነው። የስልጤ ምን ያህል ጥቅም እንዳላቸው አባባ ጥሩ ትምህርት እንዳስተማሩ ሰይድ ምሽኬርን አስተምረው፣ አሁን ደግሞ የልጅ ልጃቸውን አግብቶ ብዙ ልጆች ወልዷል። እሱ ቢኖር ኖሮ የበለጠ እንትን ይላል። አስመራ ላይ ነው ስራ እንዲሰራ፣ ቆዳ ፋብሪካ ውስጥ አስቀጠሩት። ቄራ ቄራን ማል ነገር እስካሁን የሚያገለግል ቄራ ማለት ቄራን አቋቋሙት። እሳቸው አስመራ ቄራ ነው ያቋቋሙት። እና ያው ራሱ ትልቅ ውለታ ነው ለሀገር። እነዚህ አይነት ሰዎች መታወስ አለባቸው። ሀገር ፍቅር ማቋቋም አዎ፣ ሀገር ፍቅር ቦርደው የነበሩ እና ሰላም አለይኩም።